ኢትዮጵያ መድህን በአሸናፊነቱ ቀጥሏል። በ25ኛ ሳምንት የኢትዮጵያ ፕሪምየር ሊግ የሳምንቱ የመጨረሻ ጨዋታ ቀን 9 ሰዓት በሀዋሳ ዩኒቨርሲቲ ሜዳ በአዳማ ከተማና ና በሊጉ መሪ ኢትዮጵያ መድን መካከል ተደርጎ በኢትዮጵያ መድን ሶስት ለአንድ አሸናፊነት ተጠናቋል። ኢትዮጵያ መድን አሸናፊ ያደረጉትን ግቦች ከቆም ኳሶች አግኝተዋል። መሐመድ አበራ፣ አምበሉ ሀይደር ሸረፋ እንዲሁም ያሬድ ካሳ የተገኙት የጥፋት ቅጣት ምቶች ወደ ጎልነት ቀይሯል። የአዳማ ከተማን የማስተዛዘኛ ግብ ተቀይሮ የገባው ስንታይ የመንግስቱ አስቆጥሯል። ጨዋታው ብርቱ የመሸናፍ የተደረገበትና ክፍት የነበረም ነው። አዳማ ከተማ ያለቀላቸው የግብ እድሎችን በመፍጠር ረገድ ዛሬ ተሽሎ ቢታይም የተገኙትን እድሎች ባለመጠቀም ዋጋ ሊከፈል ችሏል። ኢትዮጵያ መድን በአንጻሩ የፈጠሯቸውን የግብ እድሎች በመጠቀም ረገድ በእጅጉ የተዋጣላቸውም ነበሩ። ውጤቱን ተከትሎ ኢትዮጵያ መድን መሪነቱን አጠናክሎ የቀጠለበትን ወሳኝ ድል ሲያሳካ ከተከተ ኢትዮጵያ ቡና ጋር የነበረውን የነጥብ ልዩነት ወደ ዘጠኝ በማስፋት በ48 ነጥብ ከሊጉ አናት ላይ እንደተቀመጠም ቀጥሏል። አዳማ ከተማ በበኩሉ ወራጅ ቀጠናውን ለመውጣት የነበረውን እድል አምክኗል። የዛሬውን ጨምሮ ባለፉት አራት ተከታታይ ተጫዋቾችም አንድም ጊዜ ማሸነፍ አልቻለም። አሁንም ከሶስት ነጥብ ጋር እንደተራቃጥረዋል። ዘንድሮም ከወራጅ ቀጠናው ለመትረፍ የሚያደርገው ጥረት ከባድ አድርጎበታል።